እንደ የዓለም ጤና ድርጅት መረጃ በመላው ዓለም በየቀኑ ከአንድ ሚሊዮን የሚበልጡ ሰዎች በግብረ ስጋ ግንኙነት በሚተላለፉ በሽታዎች ይያዛሉ። የአባላዘር በሽታ በግብረስጋ ግንኙነት የሚተላለፍ ኢንፌክሽን ማለት በወሲባዊ ግንኙነት አማካኝነት ከአንድ ሰው ወደ ሌላ የሚተላለፍ በሽታ ነው። እነዚህ በሽታዎች በአብዛኛው ምልክት አያሳዩም፣ ለመለየትም ከባድ መሆናቸው ይነሳል። እነዚህ የአባላዘር በሽታዎች በአመዛኙ በግብረ ስጋ ግንኙነት የሚተላለፉ ሲሆን አልፎ አልፎም በወሲብ ወቅት በሚፈጠር ቆዳ ንክኪ አማካኝነት ሊተላለፉ ይችላሉ። አንዳንዶቹም በእርግዝና ወቅት በወሊድና በጡት ማጥባት ጊዜ ከእናት ወደ ልጅም የሚተላለፉ አሉ። ሌሎች ደግሞ ደም በመስጠት አሊያም መርፌ በጋራ በመጠቀም ይተላለፋሉ። እነዚህ በሽታዎች ካንሰርን ጨምሮ የዳሌ አጥንት ህመም ከማህፀን ውጭ እርግዝናና መሃንነትን የመሰሉ የጤና ቀውሶችን የማስከተል እድላቸው ከፍ ያለ ነው። አድማጮች፣ ለመሆኑ የጤናችሁ ነገር እንዴት ነው? በዛሬው ለጤናችን ሰዓት በአሳሳቢ ደረጃ በመላው ዓለም እየተስፋፋ ስለመጣው የአባላዘር በሽታ የምንነግራችሁን ይዘናል። በጉዳዩ ላይ ሙያዊ ማብራሪያ የሰጡን ጠቅላላ ሐኪም ዶክተር ዮናታን እንዳለ ናቸው። ኤስቲአይ ማለት በወርዱ ራሱ እንደምናየው ሴክሹዋሊ ትራንስሚትድ ኢንፌክሽን ብለን የምንጠራቸው ናቸው። በሴክስ እና በግንኙነት የሚተላለፉ የበሽታ አይነቶች ናቸው። ግሩፕ ናቸው ላይ ስፔክትራማ ዲስኦርደሮች ናቸው። እነዚህ ራሳቸውን የተለያዩ ፓርቲ ያላቸው ግን በግንኙነት የሚተላለፉ ሜን ተላለፊያ መንገዳቸው በሴክል ኮንታክት የሆነ ለዛ ሴክል እነዚህ አይነት ሴክል ትራንስሚትድ ኢንፌክሽኖች ልቅ በሆነ የግብረስጋ ግንኙነት አንድ ሰው ብዙ ጓደኛ በሚኖረው ወንዱም ብዙ ሴቶች ጋር በሚሄድበት ሰዓት፣ ሴቷን ብዙ ወንድ ጋር በምትሄድበት ሰዓት በሽታውን ካለው ከአንዱ ሰው ጋር በሽታው ሊተላለፍ ይችላል። እነዚህ አይነት ልቅ የግብረ ስጋ ግንኙነት ብለን ከምንጠራቸው ውስጥ የሚተላለፉ ናቸው። የተለያዩ አይነት የአባላዘር ሕመሞች መኖራቸውን የሚያነሱት ዶክተር ዮናታን በሀገራችን በስፋት እየተስተዋለ ስለሚገኘው አይነት በዝርዝር ነግረውናል። ከነዚህ በሽታዎች ውስጥ አሁን እንደ ሀገራችን ኤስቲአይ ግሩፖች ብለን እያያዝ ናቸው ያላቸው የብልት ውስጥ ፈሳሽ የሚያመጡ የወንድም የሴትም የብልት ፈሳሽ ላይ የሚያመጡ ሁለተኛ ነገር ደግሞ የሴትም የወንድም ብልት ላይ የመቁሰል ነገርን ይዘው የሚመጡ ሊዥን ቁስልን ይዘው ሊመጡ የሚችሉ ነገሮች ከነዛም ባለፈ ደግሞ አብዛኛው ማበረሳችን ማህበረሰባችን ግንዛቤ የሌለው ኤስቲአይ ብለን ስንጠራ እነዚህ የማህፀን ፈሳሽ የብልት ፈሳሽ ቁስል ብቻ ሳይሆን ጉበትን ኤች አይቪ ንም የሚያካትቱ ናቸው። እነዚህ ስቲይ ብለን የምንጠራቸው ነገሮች እነሱንም ያካትታሉ። እስፔሻሊ የጉበቶቹን ሄፕታይተስ ቢ ሲ ብለን የምንጠራቸውን። ኢቨን ኤች አይቪ ራሱ ሴክሽዋሊ ትራንስሚትድ ኢንፌክሽን ነው፣ ሊሚት ማድረግ የለብንም፣ ብዙ ጊዜ ስቲይ ብለን ስንናገር ማለት ነው። የአባል ዘር በሽታዎች ምልክት አያሳዩም፣ አሊያም አነስተኛ ምልክቶች ብቻ አላቸው። ሰዎች እንደተያዙ ሳያውቁ ነገር ግን በሽታው በውስጣቸው ሊኖር ይችላል። ካለምልክትም ቢሆን እነዚህ በሽታዎች በወሲብ ተላልፈው ጎጂ ይሆናሉ። በወንድና በሴት ብልት ያልተለመደ ፈሳሽ መውጣት፣ በብልት አካባቢ ህመምና ቁስል መከሰት፣ በተደጋጋሚ መሽናት ወይም ህመም መሰማት እንደ ምልክት የሚታዩ መሆናቸውንም ባለሙያው ነግረውናል። በወንድም በሴቶቹም ውስጥ የብልት ፈሳሽ። አንደኛ በወንድ ላይ የብልት ፈሳሽ የዘር ፈሳሽ የሚመስል ፈሳሽ ሊኖረው ይችላል። ሲሸኑ የማቃጠል ነገሮች ይኖራቸዋል። የሽንትን ፍላጎታቸው ቶሎ ቶሎ ሽንት ሽንት የማለት ነገርም ይኖራል። በሴቷም ላይ የምናያቸው ፈሳሾች አሉ። እንደዚህ ሲሸና ማቃጠል፣ ከብልት የሚወጡ ፈሳሾች፣ ከዛ በተጨማሪ ጠረን ያላቸው ፈሳሾችም ሊሆኑ ይችላሉ። ብልት አካባቢ ማሳከክም ሊሆን ይችላል። እነዚህ አንደኛው ይሄ በፈሳሽ የሚገለጽ የአባላ የአባላዘር በሽታ ብለን የምንጠራው ነው ይሄኛው። ሌላ አይነት የአባላዘር በሽታ አይነትም ግን በቁስል ብልትን በማቁሰል የሚመጡ ወይም በሕክምና ጀነታል አልሰር ሴንድረም የምንላቸው በሴንድረም አቲክ ነው የምናክማቸው። ባጃይናል ዲስቻል ሴንድረም፣ ዩሬትራል ዲስቻል ሴንድረም፣ ጀነታል አልሰር ሴንድረም ብለን የምንጠራቸው ናቸው። በሴንድረም የሚመጡትም ለዛ ነው። በቁስል የሚገለጽም ሕመም ያለው ቁስል ሕመም የሌላቸው ቁስሎችን ይዘው የሚመጡ የአባላዘር በሽታዎችም አሉ። ከሰላሳ የሚበልጡ የተለያዩ ባክቴሪያዎች ቫይረሶችና ተህዋስያን በወሲብ ንክክ ይተላለፋሉ። አንዳንድ ሰዎች በአንድ ጊዜ በርከት ያሉ በወሲብ በሚተላለፉ በሽታዎች ሊያዙ ይችላሉ። ዶክተር ዮናታን እንደሚሉት ሴቶች ከወንዶች በበለጠ ለዚህ ህመም ተጋላጭ ናቸው። የአባላዘር በሽታ አብዛኛውን ጊዜ የሚያጠቃው ሴቶች ምክንያቱም የሴቶች የመራቢያ ሁኔታም ለእንደዚህ አይነት ኢንፌክሽን ምንድነው ተጋላጭነቱን ከፍ የሚያደርግ አይነት ስለሆነ የሚያጠቃው እሱን ነው። ምልክት እስከሚሰጥም ግዚያትን ስለሚወስድ እነዛ ግዚያቶች ላይም ሳይታወቅ ከአንዱ ወደ አንዱ የመዛመት እድሉን ከፍተኛ ሊሆን ይችላል ማለት ነው። በባክቴሪያና ና በተዋሲያን የሚከሰቱ የአባላዘር በሽታዎች በጸረ ተዋሲያን ወይም አንቲባዮቲክስ ማከም የሚቻሉ ናቸው። ነገር ግን በቫይረስ የሚከሰቱት ኤች ፒ ቪን የመሰሉ በሽታዎችን ግን ማዳን አይቻልም። ነገር ግን ምልክቶቹን ለማከምና ና እንዳይስፋፋ ለማድረግ የሚያግዙ በርካታ መድኃኒቶች ስለመኖራቸውም ተነስቷል። ህክምናው ለብቻ የሚደረግ አለመሆኑን የሚያነሱት ባለሙያው ሁለቱም ጥንዶች በጋራ ሊያደርጉት የሚገባው የህክምና አይነት መሆኑንም ገልጸዋል። መድኃኒት ይቻላል። ግን ትልቁ ነገር ምንድን ነው? መድኃኒት መውሰድ ሲባል መድኃኒት መውሰድ ሳይሆን ሁለቱም መታከም አለባቸው። አንድ ሰው መታከም ማከም በራሱ ስህተት ነው። እንደ ሀገራችንም እያከምን ያለ ነው እነዚህ አይነት የአባላዘር በሽታዎች ሴንድረማቲክ አፕሮቾች ነው። በሴንድረም በሴንድረም ማለት በሚያሳዩት ምልክቶች ተመርኩዘን ነው እያከምን ያለው። ላቦራቶሪ ምርመራዎች አያስፈልጓቸው እነዚህ ሴንድረማቲክ አፕሮቾች ያሏቸውን አይተን ህክምናውን የሚያስፈልጉትን መድኃኒት እንጽፋለን። ስፔሲፊክ ሲንድሮማቲክ አድርገን እንዳያግኖስ አድርገን ሰብታይፕን አይተን የምናከምበት አይደለም። አንደኛ ሲንድሮማቲክ አፕሮች ሚስ የማድረግ እድሉ ዝቅ ሁለተኛ ፔሽንት ሲመጣ እዛው የማከም እድላችንም ከፍተኛ ነው። ላብራቶሪ ሂድ ነገና ምናምን ብለን ፔሽንትንም መመለስ አያስፈልገውም። እዛው እጃችን ላይ እንደገባ ወደ የምናከምበት ሁኔታም ይኖራል። ከዛ በተጨማሪ ትሪትመንቱ ላይ ማወቅ ያለብን ነገር እነዚህ አይነት የአባላዘር በሽታ ሲታከም፣ አንዱን ፓርት ወይም አንዱን ወገን ብቻ አክሞ መሄድ ግን ምንድነው ትክክል ያልሆነ ነገር ነው። ድራግ ሬዚስታንስ የሆኑ ነገሮችን በህብረተሰብ ውስጥ እናባዛለን። ስለዚህ ባልክ መጥቶ ከታከመ ሚስትን ባመጣ ማግኘት ሁኔታ እንልካለን። ካለ ሚስት በል ተከታተመች። ባልየው የመምጣት ሁኔታ እንኳን ባይችል ወደ ባሉ መድኃኒት እንልካለን ማለት ነው። ሴን ድራማቲክ አፕሮች ነው በአፕሮች ነው የምንሰራ ዶክተር ዮናታን በመጨረሻም ሙያዊ ምክራቸውን ለግሰዋል። በዋናነት መታመን የሚለውን ነገር ነው። በፍቅረኛምቦችም ቢሆን በባለ ትዳሮችም ቢሆን መታመንና ፌስፉል የሆነ ሪሌሽን እንዲኖራቸው ማድረግ የተሻለ ነው። ከዛ በተጨማሪ ግን በማንኛውም ሁኔታ የአባላዘር በሽታ ላይ ሊያጋልጽ የሚችልባቸው ሁኔታዎች ካሉ በሱን መከላከያዎችን መጠቀም፣ ምልክቱንም ካዩ በፍጥነት መጥተው ሕክምናውን መውሰድ ያስፈልጋል። የአባላዘር በሽታ ስንል እንዳልነው አሁን ላይ ሰው ላይ እየታ እየተረዳን ያለ ነው። ምንድን ነው የአባላዘር በሽታ? ይሄ ብልት ፈሳሽ፣ ቁስል ምናምን ሳይሆን ከዛ ጎን ለጎን ስር ሰዶ እየጎዳን ያለው የአባላዘር በሽታ ኤችአይቪ እና ጉበትንም እንደሚያካትት ህብረተሰቡ ማወቅ ያስፈልገዋል ማለት ነው። በ2020 የዓለም የጤና ድርጅት 374 ሚሊዮን ሰዎች ቢያንስ በአንድ የአባላዘር በሽታ ተይዘዋል ሲል ይገምታል። ከእነዚህ ውስጥም በትራይኮሞኒያሲስ 156 ሚሊዮን ሰዎች፣ በክላይሜዲያ 129 ሚሊዮን ሰዎች፣ በጨብጥ 82 ሚሊዮን ሰዎች፣ በቂጥኝ ደግሞ 7 ሚሊዮን ሰዎች እንደተያዙ ገልጿል። በ2016 ከ490 ሚሊዮን የሚበልጡ ሰዎች ብልት አካባቢ የሚከሰት ህመም እንዳለባቸው የዓለም የጤና ድርጅት መረጃ ይጠቁማል። 300 ሚሊዮን የሚሆ ኑት ደግሞ ካንሰር የሚያመጣው ኤችፒቪ የተባለ በሽታ አለባቸው ተብሎ ይታመናል።